እሁድ ሰበዝ ነው እየተመለከታችሁ ያላችሁት። እንደምታውቁት ኑሮ ወይም ደግሞ ህይወት ጎዳና ነው። ምኞታችንን፣ ሀሳባችንን፣ ህልማችንን ለማግኘት ብዙ ርቀት እንጓዛለን። ግን ስንቶቻችን ደግሞ ከህልማችን ተገናኝተናል፣ ታርቀናል፣ ደግሞ ያሰብነውን ስ ኑሮ እየኖርን ነው የሚለው ብዙዎቻችን ላይ ጥያቄ የሚፈጥር ይመስለኛል። በጣም ስኬታማ ብለን የምናውቃቸውን ሰዎች በአካባቢያችን እናውቃለን። ከዛም ደግሞ ከራሳቸውም አልፎ ሀገራቸውንም የሚያስጠሩ በርከት ያሉ ድንቅ ኢትዮጵያውያን ያሉ፣ ከነዛ መካከል ከአንድ እንግዳ ጋር ቆይታ ላደርግ ነው መልሽ የተገናኘ ነው ግዳዬ እንኳን ደህና መጣሽ። አመሰግናለሁ። በጣም ራሽን ከማስተዋወቅ እንጀምር መሰለኝ እኔ ከምናገር ከመናገር አንደ እንደበት እንስዋ። ኦኬ ጥሩ። ስሜ ከነሳ ነው፣ ሁሉ ሰው ከነሳ ነው የሚለኝ። የተወለድኩት ኢትዮጵያ ነው፣ ድሬዳዋ ድሬ ልጅ ነኝ። ድሬ ልጅ ነሽ? እሺ። ግን በሶስት አመቴ ነው የወጣሁት ከሀገር እና ኔዘርላንድ ነው ያደኩት። ግን ያ ማለት ኑሮ እዛም ቤቴ ነው፣ ኑሮ ተስማምቶኛል እዛም ግን ቤቴ ነው ስል እንደ ኢትዮጵያ አይደለም። እና አሁን ኑሮዬ ኖሬ ካደግኩኝ በኋላ ማን ነኝ የሚባል ነገር ሲመጣ ያው በኋላ መዞር ማስታወስ ቤቴ ነው ኢትዮጵያ ነው። ጥሩ የልጅነት ጊዜሽን እናስታውስ እስኪ ምን መሆን ትፈልጊ ነበረ ከዛ ደግሞ በሶስት አመት ስለሆነ ወደ ውጭ የሄድሽው ምናልባት ትንሽ ይሆናል ሚሞሪ የሚኖሩሽ ወይም ደግሞ ትዝታዎች የሚኖሩሽ ሀገር ውስጥ የነበረው ነገር ና ምን በጣም ብዙ ታስታውሻለሽ ከዛ ደግሞ ምን መሆን እየተመኘች ነበር ያደግሽው እኔ እውነት ለመናገር የጊዜ ኢትዮጵያ ውስጥ የኖርኩት ጊዜ ትንሽ ሶስት አመት እንግዲህ ሶስት አመት ተኩል ነው ብዙ አይባልም። በወላጆቼ ተረት ሲነግሩኝ ወይም የኛን ሂስትሪ ሲነግሩኝ ነው ትንሽ ትዝም ይለኝ። ግን አሁን አድጌ የራሴ ስመለስ አሁን ነው የገባኝ። እዛ ሂስትሪውን ሲናገሩ ሲያስረዱኝ በአይኔ ሳይ አሀ፣ ለካ ይሄ እንደዚህ ነበር። ኢቨን አንዳንድ ልብሶችን ወላጆቼ ስለብሱ የነበረ ልብሶቹ ትዝ ማለት ጀመሩኝ። ዶክተር መሆን ፈልጋለሁ ነው ሁሌ ያልኩኝ ሁሌ እና እስካሁን ድረስ አሁንም እንደዚህ ስጠይቅ ዶክተር ነበር መሆን የምፈልገው ግን የራሴ ፍላጎት አይደለም። ይሄም ወላጆቼ ብቶኝ ጥሩ ነው ብሎ የነገሩኝ ነገር ነው። እኔ ምን መሆን እንደምፈልግ በዛን ጊዜ ምንም አላቅም ነበር። ኑሮ ምን እንደሆነ አላቅም ነበር። ያው ወላጅ አለኝን ነው የተከተልኩኝ። ምን ገርሞኛል። አማርኛ በጣም ነው የምትችዪው። አልጠፋብሽም። በልጅነትሽ ነው ሄድሽው ቤተሰቦች ያግዙሽ ነበር ወይስ ሌሎች ኢትዮጵያውያን ጋር ሰብሰብ በምትሉበት እድል ነበረ? እንዴት አማርኛ አልጠፋብ? እናቴናት አስገድዳኝ ያዋራችኝ በሶስት አመቴ ነው የወጣሁት፣ እና ቤት ውስጥ አማርኛ ብቻ ነው የሚፈቀደው ነበር። ሌላ ቋንቋ አታወራኝ። አንዳንድ ጊዜ በቃላት ማስረዳት ይከብደኛል። ይሄ ስሜት ነው እና ቋንቋ በመቻሌ ስሜቴን በቀላሉ ቶሎ እንዲገባኝ ያረገ እንደሱ ነው። እና ከሰው ጋር በማውራቴ እዚህ ስመጣ ከሰው ጋር መግባባቴ ቀላል ነገር ይመስላል፣ በቃላት እንደዚህ ሳወራ ግን አይደለም። ወደ ስራሽ እንመለስ እና በጣም ወጣት ሆነሽ፣ በተለይ ደግሞ ከትምህርት ቤት እንደወጣሽ ይመስለኛል፣ ብዙ የቢዝነስ መንገዶችን የንግድ መንገዶችን እየተቀላቀልሽው እና ምን ብዬ አስባለሁ ሁላችንም እቅዶች አሉን። ሁላችንም ህልሞች አሉን እና በተለይ ከፍተኛ የትምህርት ደረጃ ላይ ደርሰን ከተመረቅን በኋላ ስራ መስራት ስንጀምር ያኔ በልጅነታችንን ድሪም ያደረግነውን ያሰብነውን ወይም የህልማችንን መንገድ መከተል እንጀምራለን። እንዴት ነበረ ያንቺ? እና እውነተኛ መልሴ ትምህርት መማር ጥሩ ነው። አሁን እኔ ልጆቼንም ተማሩ እላለሁ። ግን ትምህርት መሰረት፣ ለህልማችን መሰረት ይሆናል ብዬ አላስብ። እውነት ለመናገር አሁን ሜዲካል ትምህርት ቤት ሄድኩኝ ተማርኩኝ ጠቀመኝ፣ ጥሩ ነበር፣ ግን ባልሄድ ኖሮ እዚህ ቦታ አልደርስም ማለት አይደለም። ያለ ትምህርትም በሌላ መንገድም መማር እንችላለን፣ በማየት በመሳተፍ። አንዳንድ ቦታ እድሉ የሌላቸው ሰዎች ለመማር ሌላ መንገድ አለ። እንደ ድሮ ዩኒቨርሲቲ ብቻ አይደለም እውቀት ያለ። ብዙዎቻችን አዲስ ነገር መሞከር አንፈልግም በተለይ በህግ ከሆነ የተመረቀን በዛው ብቻ መሄድ በህክምናም ከተመረቀን በዛው ብቻ ነው መጨረሻችን እንዲሆንም እንፈልገውና አንቺም የህክምና ትምህርትን አጠናሽ። ከዛ ይመስለኛል ፓርት ታይም ነርስ ሆነች ታገለግይ ነበረ። ግን በዛው እግረ መንገድ ሌሎች ፈጠራዎችንም እየሰራች ነበረ። በተለይ ደግሞ ሴቶች በጣም ይቸገሩበት የነበረውን ቤት ሆኖ መስራት የሚቻልበትን መንገድም ደግሞ ችግሩን በማየት ሌላ የፈጠራ ነገር ውስጥ ገባሽ። እናም ደግሞ በትምህርት የሚገኙትን ነገሮች እንዴት ቢዝነስ ማድረግ እንችላለን፣ እንዴት ወደ ህልማችን ደግሞ መቅረብ እንችላለን እንችላለን የሚሉ ሀሳቦችን ማምጣት ጀመር። መጀመሪያ ጊዜ የመጀመሪያ ድርጅት የጀመርኩት ኢንተርንሽፕ አለ። ሜዲካል ትምህርት ቤት ሲኬድ ሰው የመጨረሻ ሁለት ዓመት ኢንተርንሽፕ አለ። ስለዚህ ሆስፒታል ውስጥ ይሰራል። በየዲፓርትመንቱ እያየን ምን እንደሚስማማን እናያለን። ለካ ሜዲካል አለም ውስጥ ዶክተሮች ወንዶች ናቸው፣ ግን ከዛ ጠገብ የሚሰሩ ነርሶች ወይም አሲስተንት የፈለገ ይሁን ብዙዎቹ ሴቶች ናቸው እና ሴት እንግዲህ ስራ ትሰራለች፣ ግን የቤት ኑሮም አለ እና ብዙዎቹ ላይክ እስፔሻሊ ልጆች ያላቸው ወይም ወላጅ ለወላጅ ኬር የሚያደረጉት በጣም ሲቸገሩ ነበር። ስራም ፉልታይም መስራት፣ ከዛ ለቤትም ኬር ማድረግ እና እነዚህ ለምን ቤት ቁጭ ብሎ መስራት ቴሌፎን ማንሳት ከሆነ ለምን ከቤት ቀጠሮ መያዝ ልበል፣ ለምን ከቤት አይቻለም? እና አይዲዮ ማለት ሀሳቡ ሲምፕል ይመስላል፣ ነውም፣ ግን ሲስቴም ውስጥ መግባት ከቤት አሁን፣ ሲስቴሙ የሰው ማንነት ምንነታቸው ሁሉ እዛ ነው። ዝም ብሎ ለሁሉ ሰው መክፈት አንችልም። ስለዚህ ከቤት ቁጭ ብሎ እንዴት እዛ ሲስቴም ውስጥ መግባት እንዳለበት እሱ ነበር ችግሩ ማለት ነው። ግን መፍትሄውን አገኘውም። እና እንደ ቀልድ የተጀመረ ነገር በኋላ ላይ ድርጅት ሆኖ አንድ አመት ተኩል በኋላ ድርጅቱን ሸጥኩኝ። ከስድስት በላይ ድርጅቶችን ክሬት ታደርጊያለሽ። ትልቅ ደረጃ እንዲደርሱ ይዳረጋል። ከዛ ከሆነ ደረጃ ከደረሱ በኋላ ደግሞ ይሸጣሉ። አንቺም ደግሞ ወደ ሌላ ደግሞ የቢዝነስና ደግሞ አዋጭ ነው ያልሽውን የንግድ መስመርም ደግሞ ትሄጃለሽ። ትቀጥ ያለሽ እና እንዴት እያልኩ እየጠየቅኩኝ የነበረ ሰው የሚፈልገውን ነገር ይገነባል። ከዛ እሱን ማሳደግ ነው መሰለኝ፣ ብዙዎቻችን በተለይ ደግሞ ቢዝነሱ ዓለም ላይ ያሉ ሰዎች የሚያደርጉት አዎ፣ እንደሱ ብዙ ሰው ያስባል። ግን ለምን እኔ የኔ ታላንት አንድ ነገር ችግሩን አግኝቼ መፍትሄውን ፈልጌ ያው ላይፍ ሰጠዋለ ይጀመራል፣ ግን ማሳደግ የኔ ታለንት አይደለም። እኔ ሲኢኦ መሆን አልችልም። እኔ ይሄ ቢዝነስ ፖለቲካ ውስጥ መግባት እኔ አልችልም ማለት አልፈልግም፣ ልባል አልፈልግም። ስለዚህ ለምን ፍላጎቴ የሌለበት ወይም እውቀቴ የሌለበት ነገር ላይ ጥልቄ ገባለሁ? ገንዘብ ማፍራት ሲጀምር ድርጅት በቃ ማን መቀጠል ይፈልጋል፣ ባለሙያው ተረክቦ እንዲሰራ ነው። ምታረኝም ሲኢኦ መሆንና ፋውንደር መሆን ኮምፕሊትሊ ሌላ ነገር ነው ስለ ፋሽን ኢንዱስትሪ ደግሞ የተቀላቀልሽበትን በጣም ፕላስ ሳይዝ ለሆኑ ሰዎች ደግሞ የሚዘጋጁ ልብሶችን የእሱን መነሻም ደግሞ አጫዎችን እስኪ እንዴ ነበረ ሀሳቡ የመጣልሽ በአንቺ የግል ተሞክሮ እንደሆነ አውቃለሁ ለራሴ ነበር የሰራሁት ልብሱ እኔ ፓወር ሊፍት አረግ ነበር ልጅ ከመወለዴ በፊት ከዛ ሳረግስ ኪሎ ጨመርኩኝ ሰው ልብስ አልነበረኝም እና በኋላ ከወለድኩኝ በኋላ ስፖርት የምሰራበት ልብስ የለኝም ብዬ ሳስብ፣ በቃ ከሌለ ራሴ ሰራለሁ ሚል ነገር መጣልኝ። ግን ለመሸጥ አይደለም። ይሄ ጀስት ለራሴ ሰራው። ኤንድ ሳረገው ስለብሰው ሰው ራሱ መጠየቅ ጀመረ። ይህን ኬት ገዛች ለእኔም ስሪልኝ እኔም ፈልጋለሁ ምናምን እንደሱ ነው የተጀመረ። ከዛ ብራንድ ሆነ አሁን አስር አገር በላይ ነው የምንሸጠው። እና ማኑፋክቸሪንግ ላይክ ፋብሪካውንም ገዝቼዋለሁ። ሶ ለሌላም ብራንድ እንሰራለን። ዋይት ሌብሊንግ እናደርጋለን። ዋይት ሌብሊንግ ማለት ያለ ማርክ፣ አሁን ይሄን መግዛት ከፈለግሽ ራስሽ መሸጥ ከፈለግሽ የራስሽ ሎጎ አድርገሽበት መሸጥ። ያ በጣም ነው ያደገ ሳላስበው። ምናልባት የምትኖሪበት አካባቢ ላይፍ ስታይሉ የህይወት መንገዳቸው የተለየ ስለሆነ ከኛ ከኢትዮጵያውያን ራቅ ያለ ስለሆነ በብዙ በካልቸርም በታሪክም እሱ እሱ አግዟል ማለት ይቻላል፣ ወይስ አንቺ የምርም እድለኛ ሆነሽ ነው ወይም የሄድሽበት መንገድ የምርም ደግሞ የተጠና ሆኖ ነው ወይ እንደዚህ በጣም ስኬታማ የሆንሽ? ይሄን ነገር ብዙ ጊዜ ሰው ይጠይቀኛል፣ ወይንም ራሳቸውን ያሳምናሉ። አዎ አለበት። ኒዘርላንድ በማደጌ ሌላ ቻንስ ነበረኝ ኑሮ ውስጥ ህይወት ውስጥ ግን ኢትዮጵያ ውስጥ ሆኜ ኖ ኢትዮጵያ ውስጥ ብሆን ይሄን አልሰራም፣ ማለት ም ግን አሁን አው ብላችሁ በቃ ሰው ይሄን ሰምቶ ዘግቶ በቃ ይሄው ነው፣ ለዚህ ነው ተስፋ ይቆርጣል። ዚ ይሄን ምክንያት አድርጎ ተስፋ ይቆርጣል። አይደለም፣ ኒዘርላንድ ስላደግኩኝ አይደለም። ሌላ ኒዘርላንድ አበሾችን አምጪ፣ እኔ እንጃ ምን አይነት ኑሮ እንደሚኖሩ። እዚህ አልቀረቡም እስካሁን። ሰው አይዶ ነው። እስካሁን ድረስ እኔ ነኝ የተጠቀምኩበት ቻንሱን ቻንሱን አይቼ ነው የተጠቀምኩበት እንጂ ቁጭ ብዬ አይ ለምን በሬ በር ላይ አንኳኩተው አልገባም አላልኩም። እኔ ነኝ እስካሁን በሩን የከፈትኩኝ። የፈለገ ቻንስ ቢሆን ኢትዮጵያ ውስጥ ትንሽ አዎ ኑሮ ሌላ ወይም ትንሽ እንደኔ ተመቺ እንዳልሆነ ይገባኛል። ግን ዛሬ በዛሬ ጊዜ ኢንተርኔት እያለ ይሄ ኤክስኪዩዝ አይደለም። በድሮ ጊዜ እሺ፣ ግን በዛሬ ጊዜ እንደ እንደ ይሄ ነው በዚህ ምክንያት ነው ማለት አይቻልም። ኢንተርኔት ለዓለም ክፍት ነው። አሁን ምንም ምክንያት የለም። አልችልም ለማለት ምክንያት አይኖርም ማለቴ ነው። መንገድ አለ። ሀገራችን ላይ ብቻ ሳይሆን በዓለምም ሴት ሆኖ ስኬታማ መሆን ብዙ ፈተናዎች እንዳሉት ይገመታል። ግን ደግሞ እንደዚህ ኮራ ብለን ደሞ የምናወራቸው ደግሞ ሰዎች አሉ፣ ለብዙዎች ሮል ሞዴል መሆን የሚችሉ አንችም። በእርግጠኝነት በንግዱ ዓለም ያገኘሽውን ብቻ ሳይሆን ፐርሰናል የላይፍ ኤክስፔሪንስ ሽን ልምድሽን ስትነግሪያቸው፣ ሜንቶር በምታደርጊያቸው ሰዎች ውስጥ ብዙ ደግሞ ለውጦች ታያለሽ ብዬ አስባለሁኝ። ና ሴት መሆን ሆነው ግን ደግሞ በጣም ስኬታማ መሆን የሚፈልጉ ከህልማቸው መገናኘት ለሚፈልጉ ሰዎች ምን ብትያቸው ትወጅ ያለሽ? እኔ ለምን ወንድ እንደሚፈሩ አይገባኝም። እውነት አይገባኝም። ወንድ ለምንድን ነው የምንፈራ፣ ግን ለምንድን ነው የምንፈራቸው? እኔ በወንድ ዓለም ውስጥ ነው የሰራሁት። ኦፍኮርስ ስጀምር በጣም ነበር ስፈራቸው የነበር። እስፔሻሊ ፈረንጆች ሱፍ ለብሶ እንደዚህ ሲመጡ ያለመድኩት ነገር ነው። ሁሌ ታውቂያለሽ፣ የኛ ሰው እንዴት ፈረንጅ ሲመጣ እንዴት እንደሚሆኑ፣ እንደሱ ነው ነው የለመድኩት በኋላ ላይ ስለምድ እናሳውቃቸው ሜንታሊቲ፣ ሁሉ ነገር ሲገባኝ፣ እነሱም የራሳቸው ችግር የራሳቸው ፈተና አላቸው፣ እኛ አናውቅም እንጂ እና አይነግሩንም። ሰው ልክ እንደኛ ናቸው። እና እውነት ለመናገር ሴት ወንድ ለምን እንደሚፈራ እኔ ምንም አይገባኝ እኛንን ሞር ፓወር ያለን ግን አንጠቀምበትም። እንጂ የአበሻ ምግብ ነበረ ብዙ የምትመገቢው ዘ ወይስ ደግሞ ያደግሽበት? እኔ መወዶ ዶሮ ወጥ እና ክትፎ፣ ልብ ልብ በሱ ነው ያደግኩኝ፣ እናቴ የሰራቸው። እዚህ ስትመጪ መስራት ስትቻልሽ ሙያዋለሽ? መብላት ብቻ ነው እኔ፣ መብላት ብቻ ነው እኔ። ቤት ስራ አልችልበትም፣ እውነት ለመናገር እና ለመቻልም አላማ የለኝም። ጨርናሽ ሞክረሽ ማታቂ ማለት አንድ ነገር ጥረጊ ብትኝ ይችላለው ግን ምግብ ማብሰል ከብዳል። ፓሳ መቀቀል እችላለሁ፣ ግን ዶሮ ወጥ ምናምን ቀቄ ነው ምንም አልችልም። ግን በጣም ቆንጆ ዶሮ ወጥ ነው ይሄ፣ ይጣፍጣል። ይሄ ጎሎታል ማለት ግን፣ ጥፍጥናው ግን ማወቅ ትችያለሽ። እሱን እችላለሁ፣ መብላት ይችላለሁ እኔ። ያርእ ያበሻ ልብስ ማነው ምግብ ልብስም ግን ምግብም በጣም ነው የምወደው። እና ባለቤቴም እሱ ጥብስ ነው የሚወደው። ልጆች ለምን እንደሆነ አላውቅም፣ ልጆቼ ደረቅ እንጀራ ይበላሉ ይወዳሉ፣ ደረቅ እንደ ዳቦ። እኔ ቤት ከመጣሽ ድግስ ካለ ይሄ ብቻ ነው የሚቀርብልሽ። አሁን በዋነኝነት በልብሱ ዙሪያ ነው እየሰራሽ ያለሽው? ወይስ ፋሽኑ ኢንዱስትሪ ብቻ ነው ወይስ ሌሎች ድርጅቶችም አሉ? እድል ላይ ነው አሁን ፉል ፎክሴ ፋሽን እና ሜንቶርሽፕ ሁኖ የራሳችን ኮሚኒቲ ሰርተን አሁን ጌም እየሰራን ነው። ሞባይል ጌም ግን ይሄ እኔ አይደለም የምሰራው ሰው ቅጥሬ ነው የማሰራ። ግን የዚህ አመት መጨረሻ ሞባይል ጌም ላንች ልናደረግ ነው። ይሄ ጌም በእኛ አድዋ ሂስትሪ የተመሰረተ ጌም ነው። ትላንት የሰሙ ሁሉ ከራሳቸው ጋር ያወራሉ ብዬ አስባለሁኝ። ፍላጎት ኑሯቸው፣ ህልም ኑሯቸው ግን ደግሞ ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ ወደፊት ላለመራመድ ግን ደግሞ እንዴት ማሸነፍ እንደሚቻል ከራስ ጋር ማውራት እና እንዳልሹም ደግሞ ችግሩና መፍትሄውን መለየቱ ላይ እንዴት ራሳችንን ማዘጋጀት አለብን ከችግሮች ጋር ደግሞ እንዴት መጋፈጥ አለብን የሚሉትን ነገሮች በደንብ ይመለከቱበታል ብዬ አስባለሁኝ። ስለመጣሽ ስላገኘሁሽ፣ ልምድሽን ስላካፈልሽን በጣም ነው ማመሰግን። እኔም አመሰግናለሁ በጣም ን ተመልካቾቻችን እሁድ ሰበዞች ነው እየተመለከታችሁ ያላችሁ። ከእንግዳችን ጋር የነበረን ቆይታ ይህንን ይመስል ነበር። ቀሪ ፕሮግራሞች ወደ እናንተ መድረሳቸውን ግን ይቀጥላሉ። አብራችሁን ቆዩ።